እሺ በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። አጠር ያለ ጌታ የሰጠኝን መልእክት ደግሞ እነግራቸዋለሁ። በየቦታው እንዳላችሁ በመዝሙር እየተጽናናችሁ እንዳላችሁ ነው፣ እማም ነው። አስተያየቱን እንግዲህ ልጅ የሚያነብልኛል እዚህም እንግዲህ አንዳንድ ነገሮቻችን ስለዚህ በያላችሁበት ቦታ ሆናችሁ እንግዲህ ትንሽ ትታገሱኝ። ያላችሁ ሶሪ ይሰማችኋል። የሚሰማችሁ ሰዎች አንዳንድ ቁጥር ጻፉልኝ ይሰማል። ቀጥላለሁኝ። መጽሐፍ ቅዱስ የያዛችሁ አንደኛ ሳሙኤል አሚን ሁለተኛ ሳሙኤል ምዕራፍ ዘጠኝን እናወጣለን እና ሙሉን ነው የምናነበው። ትንሽ የአሳብ መቆራረጦች ካሉ የመጀመሪያ ቀን በመሆኑ ነው። ከመዝሙር ደግሞ ወደ ስብከት ኬፕ ደግሞ እስከምቀይር ድረስ ያለው ሽግግር ነው። እንዴ ናችሁ? በያላችሁበት መልካም ነው ወይም የሚሰማችሁ ዓለም ብዙ ነገር የተዘበራረቀ እንደሆነ ይታወቃል። ያው ዜናው መሰራጫው የሚሰማው ነገር በሙሉ ብዙ የሚያስደስት አይደለም። ግን ለእኛ መጀመሪያም መጨረሻችንም ጌታ ነው። የእኛ የዘላለም መኖሪያ ኢየሱስ ነው። ታውቁ ከሆነ የክርስቲያን ናይን ዋን ዋን መዝሙር ዘጠና አንድ ቁጥር አንድ ነው። የክርስቲያን ናይን ዋን ዋን መዝሙር ዘጠና አንድ ቁጥር አንድ ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። በቃ እዛ ውስጥ ከገባ ምንም አትፈራም ማለት ነው። በላባዎቹ ይጋርዳሃል ከክንፎቹ በታች ተማመናለህ። እ ከጠላው በታች ነው። የኛ ናይን ዋን ዋን መዝሙር ዘጠና አንድ ቁጥር አንድ ነው ያዟት በደንብ። በእያላችሁበት የጌታ ጸጋ ሰላም ምሕረት ይብዛላችሁ። ይሄ ጸጋ ሰላም ምሕረት እንደዚህ በየፌስቡኩ ሻሎ ምናም እየተባለ ሲባል ተለማምዳችሁት እንዳይሆን፣ ምሕረቱ ይክደናችሁ ይጠብቃችሁ። በጣም ከባድ ጊዜ ነው። አስጨናቂ ጊዜ ነው። በጆሮ የሚሰማው ነገር በሙሉ ጭው የሚያደርግ ነው። ግን ደግሞ ዛሬ ደስ የሚል አንድ የምሥራች እነግራችኋለሁ። ባላችሁበት ክፍል ውስጥ ጌታ ከእናንተ ጋር አለ። ባላችሁበት ቦታ የእግዚአብሔር ፕሬዘንስ የእግዚአብሔር ሀልወት ከእናንተ ጋር አለ። ወገኖቼ ዛሬ የምነግራችሁ የአንድ ምስኪን ሰው ታሪክ ነው። ከኔ ታሪክ ጋር በጣም ይመሳሰላል። እኔ በጣም ብዙ ጊዜ ከራሴ ታሪክ ጋር ይመሳሰልብኛል። እዚህ ሰው ሜንፊ ቦስቴ የሚባል ሰው ታሪክ ነው እና ይሄ ሜንፊ ቦስቴ የሚባል የዮናታን ልጅ ነው። ዮናታን የዳዊት ልጅ ነው ታውቃላችሁ። እና ይሄ ሜንፊ ቦስቴ በጦርነት ጊዜ ሲያመልጥ ሲያመልጡ ሰዎች ይዘው ገና ሕፃን ነበረ ወድቆ ከእጃቸው ላይ ነው የእግር ጉዳተኛ ወይም ፓራላይዝድ የሆነው እና እሱም ደግሞ እንደምታውቁት ያው ሳውልም ሞቶ ከዛ በኋላ ዳዊትን በነገሰ ጊዜ የሳውል ቤት እንዳለ በተበታተነ ጊዜ እሱ ሎዶባር በሚባል እንደው ሰፈሩም ቆሻሻ መጣያ የሆነ ሰፈር ውስጥ ማኪር በሚባል አንድ ሰው ቤት ውስጥ ይኖራል እና አንድ ቀን ግን ከዕለታት አንድ ቀን ሎቶሪ ወጣለት። የሚገርም ነገር ነው። እኔ ንጉስ ጠራው። እስቲ እናንተ ንጉስ ሲጠራችሁ አስቡት። የት ሀገር እንደምትኖሩ አስቡና የዛ ሀገር ፕሬዚደንት ቢጠራችሁ የዛ ሀገር ፕራይም ሚኒስትር የዛ ሀገር ንጉስ ቢጠራችሁ አስቡት። የስብከት ርዕስ ንጉስ ሲጠራን ብዬ ነው። እና ንጉስ ጠራው። እንዴት እንደጠራ ልንገራችሁ ከእለታት አንድ ቀን በዳዊት ልብ ውስጥ አንድ ነገር መጣ እንደው ከሳውል ቤት እንደው ቸርነት አደርግለት ዘንድ ስለ ዮናታን ታውቃላችሁ ዮናታን ብዙ ደግነት ብዙ ቸርነት ለዳዊት አድርጎለታል እንደው ስለ ዮናታን ለዳዊት ቤት አሚን ለሳውል ቤት ቸርነት የማደርግለት ሰው ማን ነው ተብሎ ሲባል አይ ሲባ የሚባል በእርግጥ የእሱ አሽከር ነበረ አለ እሱ ተጠራ አለ ወይ ተብሎ ሲጠየቀው አንድ ቅሬታ አለ። እሱም የእግር ጉዳተኛ ነው። ሽባ ነው። መራመድ አይችልም። እንደው በቃ ቸርነት ታደርግለት፣ ግን እንደዚህ አይነት ሰው ነው ተብሎ ከዛ በኋላ እኮ የሚገርማችው ነገር የሚገርማችው ነገር አይ እሱ ከሆነ ስተው የሚለው መስሎት ነበር። በርጠሚውስን እንደጠራው ጌታ በርጠሚዎስን እንደጠራው ዳዊት ሜንፊቦስቴን ጠራው። ሃሌሉያ! እኔና እናንተ ንጉሥ ጠራን። ዛሬ ከሜንፊቦስቴ ሶስት ነገር ብቻ ነግሬያችሁ ቶሎ ነው የምለቃችሁ። ግዴለም እና ሌላ ጊዜ ደግሞ እየተለማመድኩ ሲሄድ ይሄ እናንተን እንትን እኔ እንደምታውቁት ጉባኤ ላይ አሜን ሃሌሉያ እያሉ በቃ ጉባኤውና እኔ የለመድኩትና ቤቴ ውስጥ ባዶውን እየጨውኩኝ ሃሌሉያ ሃሌሉያ። እና እስቲ ጥሩት ሂዱ፣ ቶሎ ብለህ ጥራው አለ። ክብር ለኢየሱስ ይሁን። ይህንን አካል ጉዳተኛ ጥራው፣ እፈልገዋለሁ፣ ቸርነት አደርግለታለሁ፣ ታሪኩን እቀይርለታለሁ፣ ጥራው አለ። ሃሌሉያ እኔና እናንተ የተጠራ ነው። እንደዛ ነው። ከየት ነው እህቴ የተጠራሽ አንቺ? ከየት ነው ወንድሜ አንተ የተጠራው? አንዳንዱ ከመጠጥ ቤት አንዳንዱ ከጫት ቤት አንዳንዱ ከዝሙት ሰፈር አንዳንዱ ከማጨበርበር ሰፈር ኦ በቅዱስ አጠራሩ የጠራችሁ ይላል ሃሌሉያ እንደውም በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር 26 አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 26 ወንድሞች ሆይ መጠራታችሁን ተመልከቱ አቤት መጠራታችን ኦ የጠራን ጌታ የተባረከ ይሁን ዳዊት ሜንፊቦስቴን ጠራው አቤት አቤት አቤት ዳዊት መንፊ ቦስተን በቅዱስ አጠራሩ የጠራችሁ ይላል እግዚአብሔር ቃል። ጥሪያችንን ወገኖቼ እንደቀላል እንዳታዩት። አቤት አቤት አሁንማ ተለማምደን ሲሆን እንደውም ይሄን አለም እንዴት እንደምንመስል እንዴት አድርገን እንደሚያልፍልን እንዴት አድርገን ተፍለክልከን እንዴት አድርገን እንደምናደርግ ነው ኖ ኖ ኖ እኔና እናንተ ቦርና ጌነን እኔና እናንተ አይፈቀድልንም አንዳንድ ነገር እባካችሁ እኔና እናንተ በጠባቧ መንገድ እንድንሄድ ነው የተጠራ ነው ተጠራ ከየት ከሎዶባር ከቆሻሻ ቦታ ከሩቅ ከገጠር ከተደበቀበት ተጠራ ሃሌሉያ እኔና እናንተንም ጌታ ጠርቶናል ሀሌሉያ፣ ሀሌሉያ ጥርም መጥራት ብቻ አይደለም። ሁለተኛ እኔ ደግሞ አንድ ቀለት እንዲ ሳረሳው ሳሙኤልን ጌታ በሌሊት ጠራ። ሳሙኤል ሳሙኤል ሲለው ብድግ ብሎ አልተለማመንም ወደ ኤሊ ሄደ። አይደለም የጠራህ የዘላለም ጌታ ነው። ሂዳለሁ ባሪያ ይሰማልና ተናገራለሁ። ብዙ አይነት ጥሪ ነው ያለው ለአገልግሎት የምትጠሯላችሁ ደሞ ከዛም በኋላ አቤት የኛ ጥሪ አቤት የእኛ ደስታ ንጉስ እንኳን ጠራችሁ። ሜንፊ ቦስቴን ዳዊት እንደጠራው ንጉስ እንደጠራው ታሪኩ እንደተቀየረ ከሎዶ ባር እንደተጠራ እኔና እናንተንም ዛሬ እግዚአብሔር ጠራል። ከዛስ ደግሞ ሄዳችሁ ቁጥር ሰባት ላይም ብታነቡ ከዚህ በኋላ አለው ከእኔ ጋር ማዕድ ትቀርባለህ እንጀራ ትበላለህ አለው። ክብር ለየሱ ሲሆን ሁለተኛው እኔና እናንተ ልክ እንደ ሜንፊ ቦስቴ ያገኘነው እድል ከማዕዱ ዙሪያ ልክ እንደዚህ ባለው ማዕድ ዙሪያ መሰብሰብ ነው። ዓለም በተለያየ ሁኔታ በሽብር ውስጥ ሲሆን፣ ክርስቲያን ግን እሁድ ማለዳ ይሄድና ሃሌሉያ ሃሌሉያ ሃሌሉያ እያለ እንደ ውሃ ይፈሳል። ከእግሩ ስር ቁጭ ብሎ እንደ ማርያም ቃሉን ይበላል፣ በማዕዱ ዙሪያ ይሰበሰባል። ይሄ ብቻ አይደለም። በእግዚአብሔር መንግሥት ውስጥ ቃሉን እየበላን እንድንኖር፣ ሰው በእንጀራ ብቻ አይኖርም። በነገራችን ላይ ወገኖች፣ ሰው በገንዘብ ሁሉን ነገር ማድረግ የሚችል መስሏችሁ ከሆነ ተሳስታችኋል። ወይ በዚህ ዓለም ነገር ሁሉ ነገር ፉልፊል የሚያደርግ አላማችሁ ኖ አይሆንም። የኔና የእናንተ መብል የእኔና የእናንተ መብል የእግዚአብሔርን ፈቃድ ማድረግ ነው ጌታ እንደተናገረው የምንበላው ማዕድን ላይ አሁን እኮ ገበታ ላይ ሲቀርብ እኮ እንደዚህ ቁጭ ሲል እግሩ እንኳን አይታይም። በቃ እንደ ሙሉ ሰው ሆኖ ይቀመጣል ጠረጴዛው ላይ ተደግፎ ምግቡን ከዳዊት ጋር ይበላል። ከንጉስ ጋር ይበላል። ከንጉስ ጋር በማዕድ ይቀርባል። ሜንፊቦስቴ፣ አንተ ሜንፊቦስቴ፣ እንኳን ደስ አለህ ከንጉስ ጋር ማዕድ ቀርበሃል። ኦ አስገራሚ! ኦ አስደናቂ ነገር! ኦ ግን በእውነት ዛሬ ቃሉን ስትበሉት ትረካላችሁ። ኢየሱስ ምን አለ? ደሜን ያልጠጣ ስጋዬን ያልበላ ሲል ብዙዎች ተሰራከሉ። ያ ቃል የሚናገረው ስለ ጌታ እራትም አይደለም፣ እውነት ለመናገር በእሱ ስለማመን እሱን ስለመብላት እሱን ስለማዋጥ እሱን አሁን፣ አንዳንድ መድሃኒት ይሄ መድሃኒት ነው ይሄ መድሃኒት ነው ብሎ ፋርማሲ ይሰጧቸዋል። አዎ ይሄ መድሃኒት ነው አውቃለሁ፣ ይሄ መድሃኒት ነው ታውቃላችሁ። ግን ካላመናችሁ እና ካልወጣችሁት ግን አትድኑ። ስትውጡት ነው የምትድኑት። ብዙ ሰው ኢየሱስን አውቃለሁ ይላል። ይ ማወቃ የህይወትህ ጌታ እንደሆነ ታምናለህ ወደ ህይወት አስገባሁ። ዋጠው። ብዙ ሰው ስለ ዋና ማስተማር ይችላል። እና እኔም አንድ ቀን ዋና ላይ እንደዚህ ራስን መልቀቅ እንደዚህ እጅን ዘርግቶ ከዛ በኋላ እንደዚህ ትንፋሽን እንዲህ አድርጎ ምናምን ከዛ ሄጄ ግን ውሀው ጋር ስገባ ያስተማርኩትን መሆን አልቻልኩም። ብዙ ሰዎች ያስተምራሉ፣ ያውቃሉ ግን አምነው ውሃው ላይ አይተኙም፣ አምነው ኢየሱስ ላይ አይተኙም። እና በማዕዱ ዙሪያ ተሰብስባችኋል እንኳን ደስ አላችሁ ልላችሁ ነው። እንደ ሜምሽ ውስጥ ሶስተኛውን ልንገራችሁና ቶሎ ልልቀቃችሁ። ሌላም ጊዜ ደግሞ በደንብ ሰፋ አድርገን በአንዳንድ ትምህርቶች እንማራለን። አንዳንድ እግዚአብሔርን ቃል እናያለን። ሶስተኛ ቁጥር አስር ሄዳችሁ ዘጠኝና አስር ስታነቡ ጠራና ሲባል በል እንግዲህ በአባቱ ያለ በገጠርም በሩቅ ቦታም በዙሪያም ያለ እርስቱ በሙሉ ይታረስለት፣ ይሰጠው። የአባቱ የሳውል የነበረ የሱ ነው። ሃሌሉያ እርስት ተሰጠን። ደግሞ ቀብድ አለ። የእርስት መያዣ መንፈስ ቅዱስ ታትማቸዋል። የእርስቱን መያዣ ሰጠን። ሀሌሉያ በአንደኛ አሜን። በኤፌሶን ምዕራፍ አንድ ቁጥር 14 የርስቱ መያዣ ሰጥቶናል። እሺ እንኳን እግዚአብሔር ለዚህ ያበቃል። እኛ ይሄ ለሜምፊቦስቴ የተደረገለት ንጉስ አንደኛ ጠራው፣ ሁለተኛ በማዕዱ አብሮት እንዲቀመጥ አጥ ከንጉስ ጋር መቀመጥ ኦ ኦ ኦ ኦ እኔ ምን ማለት እንደሆነ ይገባኛል። እንደ አንድ ባለማዕረግ ሰው ተመለከትከኛለ፣ ዳዊት ቆጠርከኛለ። እኔንም እንደዛ ሲቆጥረኝ ይገርመኛል። እና ሶስተኛው ደግሞ እርስት አለን። እኔና እናንተ ዝም ብለን ከከዋና አላማ ቢሶች አይደለን። በሰማይ ርስት አለን። በምድርም በቅዱሳን መካከል ርስት እንዲኖረን አረገ ጌታ። ጌታ ስላደረገው ቸርነት የተባረከ ይሁን። ዳዊት በሳውል ቤት ቸርነት አደርግለት ዘንድ ብሎ ባለው መሰረት እንደ ሞተ ውሻ ለሆንኩት ለእኔ እንዲታደርግ ዘንድ ብሎ ወደቀ እግሩ ስር። ዛሬም እኛ ምንም የምንል የለም፣ ጌታ ከእግር ስር እንወድቃለን። እንደ ሞተ ውሻ የሆንነውን እኛን እንደ ሰው ቆጥረህ ከፋንድያ፣ ከአመድ፣ ከትቢያ ጠርተህ ሰው ስላደረከን ተመስገን። ዛሬ ጌታ ወይ ስለ ወገኖቼ አመሰግንሃለሁ፣ ስለ እኔ አመሰግንሃለሁ፣ ስለቤቴ ስለ ቤቴ ስለ ልጆቼ አመሰግንሃለሁ። በአገልግሎቴ ስላደረግከው በአገልግሎት ዘመኔ ሁሉ ስላልተውከኝ አመሰግንሃለሁ። ደግሞ ሌላ ምዕራፍ ደግሞ ሌላ አዲስ የአገልግሎት በር ስለከፈትክልኝ አመሰግንሃለሁ። ቀኑን ለተረከቡ በሰላም እንድታውላቸው፣ በዚህ ደንደኛ ምሽት የሆኑትን በሰላም እንድታሳድራቸው፣ ቀን ላይ ደግሞ ላሉ ደግሞ መልካም ከሰዓት በኋላ እንድታደርግላቸው እጸልያለሁ። የድል ጊዜ የፈውስ ጊዜ የበረከት ጊዜ ይሁንልን። የተያያዘብን ነገር በኢየሱስ ስም ዛሬ ይለቀቅ። ስለ ሰማሃን ተመስገን። በኢየሱስ ስም አሜን። ያደርጋ አናውቅም። በእምነት ጻድቅ ግን በእምነት በሕይወት ይኖራል ነው የሚለው መጽሐፍ ቅዱስና ከዚህ የበለጡ ሰዎች በዚህ ስፍራ እንዲገኙ ኮፒ ሊንክ ሼር ታብ እያደረጋችሁ እንድታግዙ አገልግሎታችንንም በዚህ ሁኔታ ጓደኞቻችሁ እንዲሰሙ ጓደኞቻችሁን እንድትጋብዙ ጠይቃችኋለሁ። እንግዲህ እኛ ለዚህ ስራ በጣም አዲሶች ነን፣ ነገር ግን በዚህም መንፈስ ቅዱስ ተጠቅሞ ደግሞ እያንዳንዳችሁን እንዲያገኝ ምኞቴ ነው። ጳውሎስ እንኳን ቃሉን በአፌ እንዲያኖር ጸልዩ ብሏልና፣ ለአገልግሎቴም እየጸለያችሁ በያላችሁበት ቦታ እንኳን ደህና መጣችሁ ማለት ፈልጋለሁ። እስቲ ከኔ ጋራ በጸሎት ሆንና ተከትሎ መሄድ ያንተን ፍለጋ ምንኛ መልካም ነው። ቢበጠልኝ ጸጋ አስከብሬ ልለፍ እነ አባቶቼ ዓለምና እርፋ

መንፈስ ቅዱስ እፈልግሃለሁ፣ የኔ ጌታ ዛሬ በዚህ ጊዜ በያለንበት ቦታ እያንዳንዳችንን እንድትነካ። አንተ ነህና አስተማሪያችን። አስተማሪ ግን ከኔ ያልተለየም ተብሎ እንደተጻፈ አስተማሪያችን ሆይ አስተምረህ። ኦ አፉንም ከፍቶ አስተማራቸው፣ እንደ አንተ አፍህን ከፍታ አስተምረ። እኔ በዚህ ቦታ ምልክት ነኝ። እኔ ምስክር ብቻ ነኝ። እኔ መንፈስ ቅዱስ ግን አንተ ጊዜውን ተቆጣጠር እኛ እነታችንን ተቆጣጠር ኦ እግሮችን በ ያሉበት ቦታ ልካቸው ልግል ይሄ ጊዜ ያንተ ጊዜ ነውና በዚህ ስፍራ ላይ አንተ ሰልጥን፣ በዚህ ቦታ ላይ አንተ ሰልጥን። ኦ ሃሌሉያ

ተመስገን ጌታ፣ አንተ ስላለ አንተ ስላለህን ጌታዊ እናመሰግንሃለን። ኦ ሃሌሉያ፣ ኦ ሃሌሉያ ሃሌሉያ ልዩ ልዩ ጥያቄዎች ያሏችሁ ሰዎች ብትኖሩ በመስመር በገስት በኩል ልታነጋግሩኝ ሁሉ ትችላላችሁ። ጌታን ዛሬ አንተ የምትከተለውን ጌታ እናንተ የምትከተሉትን ጌታ መከተል እፈልጋለሁ ብዙ ነገር የተዘበራረቀብኝ ነገር አለ ለምትሉ ሰዎች ጌታ መልስ ነው እና ማነጋገር እችላለሁ።